ስብን ማቅለጥ ከሰውነታችን ውስጥ አላስፈላጊ የምንላቸውን የኮሌስትሮል ይዘት ያላቸውን ንጥረ ነገሮች ማስወገድ ከፈለጋችሁ የዛሬ ቪዲዮ እጅግ በጣም ጠቃሚ ነው። በነገራችን ላይ ስብን ማቅለጥና ክብደት መቀነስ እጅግ በጣም የተለያዩ ናቸው። ነገር ግን ደግሞ ነገር ግን ደግሞ ስብን እያቀለጥን ስንሄድ ወደርንም ጠላንም ከሰውነታችን ስሪት ውስጥ የተወሰነውን እየቀነስን ስለምንመጣ ክብደታችን ይቀንሳል። አንድ ሰው ግን ክብደቱ ቀነሰ ማለት ሙሉ ለሙሉ ስቡን አቃጥሏል ወይም ስቡ ሄዷል ማለት አይደለም። የተለያዩ ኮንዲሽኖች አሉት። ለማንኛውም እንግዲህ ስብን የማቃጠል ሂደት ላይ በጣም ወሳኝ የሚባሉት ምግቦች የትኞቹ ናቸው፣ ለምን የሚለውም በደንብ ለማስረዳት እሞክራለሁ። ምክንያቱም ምን መሰላችሁ፣ አንድ ሰው ስለዛ ነገር ወይም ደግሞ እያደረገ ስላለው ነገር የተሟላ ግንዛቤ ካለው ምን ያደርጋል? ያንን መንገድ እጅግ በጣም ያቀልለታል። ይሄ ማለት ምን መሰላችሁ፣ ለምሳሌ በዚህኛው መንገድ ቢሄድ ቶሎ እንደሚያደርሰኝ ወይም እንደሚጠቅመኝ አውቃለሁ ግን ምን ያህል ደቂቃ እንደሚፈጅብኝ ወይም ደግሞ በየት በየት በኩል አድርጌ እንደሚሄድ አላውቅም። ስለዚህ ሁልጊዜም በጥርጣሬ ነው የሚሄደው። ይሄ ነገር እውነት ይሆን እንዴ ውሸት ይሆን እንዴ እያልን ነው የማንደርስበት ሩጫ ውስጥ ነው የምንገባው። ስለዚህ እንግዲህ በዛሬው ቪዲዮዋችን ይሄንን ክሊር አውት ለማድረግ እና በቀላሉ የምንሄድበትን ጆርኒ ወይም መንገድ መዳረሻችንን እንድናውቅ እናደርጋለን ማለት ነው። ለማንኛውም ከፕሮግራማችን ጅማሮ እስከ ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። የሆንላችሁ አዲስ የሆናችሁ ላይክ ማድረግ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ኮሜንት መስጠት፣ ሀሳብ አስተያየታችሁን ማስቀመጥ እጅግ በጣም አስፈላጊ ነው። ሰሞኑን በተለያዩ የስራ መደራረቦች ምክንያት እየጠፋሁ ነው። እናንተ ግን ሁልጊዜ ቪዲዮ በለቀቁ ቁጥር አለው የምትሉኝ ከሆነ እናንተን እንዳስታውስና እንዲጎተጉተኝ ያደርጋል። ምክንያቱም እናንተን ያፈራሁት በዚሁ ፕላትፎርም ስለሆነ ነው። አመሰግናለሁ። ወደ ቪዲዮ እንግዲህ አንድ ሰው በሰውነት ውስጥ የተከማቸውን አላስፈላጊ ስብ ማቃጠል ሲፈልግ ከሚከተላቸው መርሆች ውስጥ ኤክሰርሳይዝ መስራት አንደኛው ነው። ጥሩ የሆነ እንቅልፍ መተኛት፣ በቂ እረፍት ማድረግ አንደኛው ነው። ጭንቀትን ማስወገድ ሌላኛው አማራጭ ነው። ከዛ በተጨማሪ ግን አንደኛውና ትልቁን ሚና የሚጫወተው ደግሞ አመጋገባችን ነው። እንግዲህ ወደ አመጋገብ ስንመጣ በዋነኝነት ሶስት የዋና የምግብ ክፍሎች የምንላቸው አሉ። እነዚህ ምን ምንድናቸው ናቸው? ፕሮቲኖች አሉ፣ ካርቦ ሃይድሬቶች አሉ፣ ቅባት ወይም ደግሞ ፋትስ የምንላቸው አሉ። እነዚህ ሶስት የምግብ ክፍሎችን ምንላቸዋለን ዋና የምግብ ክፍሎች ወይም ደግሞ ማክሮ ኒውትሪንትስ በማለት እናስቀምጣቸዋለን። እንግዲህ ሰው በቀን ውስጥ የሚመገበው ምግብ ላይ እነዚህን ሶስቱን ኒውትሪንቶች እንዲመገብ ወይም እንዲጠቀም ይፈለጋል። ለምንድን ነው ካላችሁ፣ እነዚህ ሶስቱም የተለያየ ጥቅሞች ስላሏቸው ነው። ለምሳሌ ካርቦ ሃይድሬቶች በዋነኝነት ለፈጣን የሆነ የጉልበትና የሙቀት እንዲሁም የኃይል ምንጭ ናቸው። ስለዚህ አንድ ሰው ሙሉ ለሙሉ ካርቦሃይድሬትን ከሰውነቱ ቢያስወግድና ቢያስቀር ምን እየሆነ ይመጣል ማለት ነው? ሰውነቱ በከፍተኛ ሁኔታ የኃይል እጥረት እንዲገጥመው፣ እንቅልፍ እንቅልፍ እንዲለው፣ ድካም እንዲሰማው ያደርጋል። ስለዚህ ብዙ እንቅስቃሴዎችን እንዲገደብበት ይሆናል ማለት ነው። በሁለተኛ ደረጃ የምናገኛቸው ፕሮቲኖች ናቸው። ፕሮቲኖች እንግዲህ ዋነኛ ጥቅማቸው ምንድን ነው? የጡንቻ ፕሪዘርቪንግ ወይም የጡንቻ ክምችት እንዳይቀንስ እንዳይጠፋ ሰውነታችን በከፍተኛ ሁኔታ እየቀነሰ እየሳሳ እንዳይመጣ ያደርጉልናል። ስለዚህ እነዚህን በጣም ከምንፈልጋቸው የምግብ ክፍሎች ውስጥ እንጠቅሳቸዋለን ማለት ነው። በሶስተኛ ደረጃ የምናገኛቸው ፋቶች ናቸው። ፋቶች እንግዲህ ብዙ ሰው የማይጠቅሙ ይመስለዋል፣ ነገር ግን እጅግ በጣም ጠቃሚ ናቸው። በሰውነታችን ውስጥ የሚገኙ አብዛኞቹ ሆርሞኖች፣ ሁሉም ማለት ይቻላል፣ ቤዛቸው ወይም መሰረታቸው ሊፒዶች ናቸው ወይም ስቦች ናቸው። እንግዲህ አንድ ሰው የፋት መጠኑ የሊፒድ መጠኑ በጣም እየቀነሰ መጣ ማለት አብዛኞቹ ሆርሞኖች በጣም ዜሮ እየሆኑ ይመጣሉ ማለት ነው። ስለዚህ አንድ ሰው እነዚህን ሶስት የምግብ ክፍሎች በቀን ውስጥ መመገብ መቻል አለበት። ግን ስብ ያለበት ሰው ስብ ማቅለጥ የሚፈልግ ሰው ወይም ደግሞ ከውፍረት ጋር ተያይዞ ያለልክ ያለልክ ውፍረት ያለበት ሰው እነዚህን ሶስት ንጥረ ነገሮች መጠቀም አለበት። ግን እንዴት ይጠቀማቸው? በተመጣጠነ መልኩ። ስለዚህ የትኛውን ያብዛ ካልን ከሶስቱ የምግብ ክፍሎች ፕሮቲኖች ላይ ፎከስ እንዲያደርግ ይፈለጋል። ወይም ደግሞ ፕሮቲኖች ላይ ፎከስ ቢያደርግ እጅግ በጣም ምርጥ ነው። ጥያቄው ለምን ለምንድን ነው ፕሮቲን ላይ ፎከስ እንዲያደርግ የሚያስፈልገው የሚለውን መመልከት ያስፈልጋል። እንግዲህ ፕሮቲኖች የምንላቸው የምግብ ክፍሎች እንግዲህ በዋነኝነት ከተለያዩ አሚኖ አሲዶች በመገጣጠም የሚሰሩ የምግብ ክፍሎች ናቸው። እነዚህ ክፍሎች እንግዲህ በሰውነታችን ስብን ለማቅለጥ ከፍተኛ ሚና የሚጫወቱት በእነዚህ ምክንያት ነው። አንደኛው ከፍተኛ የሆነ ተርሚክ ኢፌክት ኦፍ ፉድ ስላላቸው ነው። ተርሚክ ኢፌክት ኦፍ ፉድ ስንል ምን ማለታችን ነው? እንግዲህ አንድ ሰው አንድ ሰው እንበልና ስራ ይሰራል እንበል። ይሄንን ስራ ሲሰራ ከዚህ ስራ መቶ ብር ይከፈለዋል ብለን እናስብ። እንግዲህ ይሄንን የመቶ ብር ስራ እኔ ዛሬ ስሰራው ሃምሳ ብር አስወጣኝ። ገብታችኋል? ስንት ብር ለማግኘት? መቶ ብር ለማግኘት ሃምሳ ብር አስወጣኝ። ሁለተኛ ቀን ላይ ደግሞ ስሰራ መቶ ብሩን ለማግኘት ሰባ አምስት ብር አስወጣኝ። ስለዚህ በሁለቱ ቀኖች ላይ ያለው ኔት ወርዝ ወይም የተጣራ ትርፍ የተለያየ ነው። ተረዳችሁኛል አይደል? የተለያየ ነው። ፕሮቲኖች ጋር ስንመጣና ካርቦሃይድሬቶች ጋር ስንመጣ በጣም የተለያየ ነገሮችን እንታዘባለን። ምን እንግዲህ ፕሮቲኖች ለመቃጠል ወይም ለመፈጨት ብዙ ጉልበት ከሰውነታችን ይፈልጋሉ። ልክ እንደ ሁለተኛው ቀን ስራ ማለት ነው። ይሄ ማለት ለምሳሌ አስር ካሎሪ ከፕሮቲኑ ለማግኘት ምናልባት ሶስት ካሎሪ ወይም አራት ካሎሪ ለማቃጠያ ለስራ እጠቀምበታለሁ። ስለዚህ ትርፌ ሰባት ካሎሪ ነው ማለት ነው። በአንጻሩ ደግሞ ካርቦሃይድሬቶችን ስመገብ አስር ካሎሪ ለማግኘት አንድ ካሎሪ ብቻ ማቃጠል ሊኖርብኝ ይችላል። ያ ማለት ደግሞ ዘጠኝ ካሎሪ ትርፋለኝ ማለት ነው። ስለዚህ በክብደት መቀነስ ሂደት ላይ አንድ ሰው አነስተኛ ካሎሪ ወይም ደግሞ ዝቅተኛ ካሎሪ ያላቸውን ምግቦች በተመገበና ከሚያስፈልገው የካሎሪ መጠን ዝቅ ባለ ቁጥር ሁልጊዜም ተጠቃሚ ተመራጭ ነው የሚሆነው። ስለዚህ ፕሮቲኖች ደግሞ ለመፈጨት በጣም ከፍተኛ ጉልበት ወይም ከፍተኛ ኢነርጂ ስለሚፈልጉ ሰውነታችን በቀላሉ እነዚህን ምግቦች በመጠቀም ክብደትን እንዲቀንስ ያስችለዋል። ስለዚህ ሁልጊዜ ተርሚክ ኢፌክታቸው ከፍተኛ የሆኑ ምግቦች ስንመገባቸው አንድ ሺህ ካሎሪ ናቸው። ሰውነታችን ውስጥ ተጣርቶ ሲደርስ ግን ምናልባት ሰባት መቶ ወይ ደግሞ ስድስት መቶ ካሎሪ ድረስ ይወርዱልናል ማለት ነው። ይሄ በጣም ትልቅና በጣም አስፈላጊው ጥቅም ነው። ስለዚህ የመጀመሪያው ፕሮቲንን የምትጠቀሙት ተርሚክ ኢፌክታቸውን ለመጠቀም ነው። ሁለተኛ፣ መጠናቸውና የሚሰጡት ካሎሪ በጣም ምጥጥኑ ደስ ስለሚል ወይም ለኛ ፌቨር በሚያደርግ መልኩ ስለሚሰራ ነው። ምን ማለት መሰላችሁ፣ ለምሳሌ አንድ ሰው ኬክ ይወዳል፣ ዳቦ ይወዳል፣ ሩዝ፣ ፓስታ ምናምን ይወዳል እንበል። ይሄ ሰውዬ ኬክ፣ ሩዝ፣ ፓስታ ምናምን ሲበላ ሲበላ በጣም ብዙ በልቶ ሰውነቱ የመጥገብ ስሜት የለውም። ምናልባት ጣፋጭ ነገር ስትበሉ ወይም የሆነ ካርቦሃይድሬት ስታበዙ ሊዘጋችሁ ይችላል አይደለ? ከዘጋችሁ ግን ከጥቂት ደቂቃዎች በኋላ መልሶ ግን ይርባቸዋል። ያ ማለት ሊትራሊ አትጠግቡ እነዚህን ምግብ በልታችሁ። ስለዚህ ለምሳሌ አንድ ሰው የሆነ ቺቺን የምታክል ካርቦሃይድሬት በልቶ አንድ ሺህ ካሎሪ ሊመገብ ይችላል፣ ግን ወደ ፕሮቲን ጋር ስታመጡት ይሄን የሚያክል ፕሮቲን ተመግቦ አንድ ሺህ ካሎሪ ሊሆን የሚችላ የሚያገኙ። ስለዚህ ጠቃሚ ምግቦችን ጤነኛ ምግቦችን ወይም ፕሮቲን ይዘት ያላቸውን ምግቦች ስትመገቡ በጣም ብዙ በልታችሁ ዛሬማ ተበላ ብላችሁ ነገር ግን ያገኛችሁት ካሎሪ እና ኡፍ ዛሬማ በእናታችሁ ቺት ባደርግ ይሻላል ትንሽ ነው የበላችሁት የበላሁት ብላችሁ የበላችሁት ካሎሪ የካርቦሃይድሬቱ እኩል ይሆናል። ስለዚህ የትኛውን ነው የምንመርጠው? ሳይርበን ጠግበን በልተን በተሻለ ኮንዲሽን አለ። ስለዚህ ፕሮቲኖች አንደኛው የሚሰጧችሁ አድቫንቴጅ ይሄ ነው። ከመጠናቸው አንጻር ከፍ ያለ መጠንን ይዘው ግን አነስተኛ ካሎሪን ይሰጡናል ማለት ነው። ስለዚህ ይሄ አንደኛው እጅግ በጣም ተመራጭ የሆነ ነገር ነው። ልክ ለአመት ባል ራሳችሁ ሰውነታችሁን አስቡት። ፕሮቲን ምግቦችን ስትበሉ ይደክማችኋል በጣም ይሄ ለመፈጨት ይከብዳል ምናምን ለምን ጊዜ ይፈልጋል፣ ለመፍጨት ራሱ በጣም ከፍተኛ ኤነርጂ ይፈልጋል። አደሴም ደግሞ ሆዳችንን ያዝ ጠብሰቅ ማድረግ ይሆናል አይደለ? ልክ እንትና እንዳለው ኤርሚያስ አመልጋ እንዳለው ሩዝ ገለባ ነው እንዳለው አይነት ማለት ነው። ስጋ ራሱ ስትበላ ሆድህን ራሱ ይይዘዋል። እንዳለው አይነት ሀሳብ መውሰድ ትችላላችሁ። ይሄ ሁለተኛው ነው። ሶስተኛው ከጡንቻ ጋር እያያዛል። ይወላችሁ ምን መሰላችሁ፣ ሁል ጊዜ መጀመሪያ ስጀምር ያልኳችሁን ነገር አትርሱ። ክብደት መቀነስና ስብን ማቃጠል እጅግ በጣም የተለያዩ ናቸው። ምን ለማለት እንደፈለግኩ ላስረዳችሁ። ይወላችሁ አንዳንድ ሰው ክብደት የመቀነስ ጆርኒ ነው እንጂ የሚጀምረው ስብን የማቅለጥ ጆርኒ አይጀምርም። ስብን ከማቅለጥ ይልቅ በጣም ሰውየው ፋሲኔት የሚሆነው የሚደነቀው ክብደቱን በመቀነሱ ምክንያት ነው። የተረዳችሁኝ? ክብደቱን በመቀነሱ ምክንያት ነው። ስለዚህ ፎከስ የሚያደርገው ካሎሪ መቀነስ ላይ ብቻ ይሆናል። የፕሮቲን መጠኑ ላይ አይጨነቅም። ሶ ሰውየው በጣም ዴፊሲት ውስጥ ይገባል፣ ፕሮቲኖችን ብዙ አይመገብም። ስለዚህ ኤክሰርሳይስም ይሰራል እንበል። ከጊዜ ወደ ጊዜ ክብደቱን እየቀነሰ ስቡን እያቀለጠ ይሄዳል። ታዲያ ምንድን ነው ችግሩ? አብሮ ከሚያቀልጠው ስብ ጋር የጡንቻ መጠኑን እያጣ እያጣ ይመጣል። አንድ ሰው ደግሞ የጡንቻ መጠኑን ካጣ፣ በሌላ አገላለጽ ሊትራሊ ሰውየው እያረጀ እያረጀ እያረጀ ይመጣል ማለት ነው። ተረታችሁኛል አይደለ? ስለዚህ ይሄ አንደኛው ክፍተት ነው። ስለዚህ ታዲያ ፕሮቲን መመገቤ ምንድን ነው የሚሰጠኝ አስተዋጽኦ ካላችሁ፣ ፕሮቲኖች ቅድም ብያችኋለሁ፣ ፕሮቲኖች የሚሰሩት ከአሚኖ አሲዶች ናቸው። ሰውነታችን ውስጥ ገብተው ደግሞ ሲፈጩ አሁንም ለእኛ የሚሰጡን አሚኖ አሲዶችን። ስለዚህ እነዚህ አሚኖ አሲዶች ደግሞ ዘ ቢውልዲንግ ብሎክስ ኦፍ መስል ናቸው፣ ወይም የጡንቻ መገንቢያ ጡቦች ወይም ብሎኬቶች ናቸው። ስለዚህ የፈለገ ወርካውት ብትሰሩ የፕሮቲን መጠናችሁ በተገቢው መጠን ካልሆነ ከአንድ ነጥብ ስድስት እስከ ሁለት ነጥብ ሁለት ድረስ በኪሎችሁ አባስታችሁ። ይሄ ማለት ለምሳሌ ሀምሳ ኪሎ የሆነ ሰው በአንድ ነጥብ ስድስት ወይም በአንድ ነጥብ ስምንት አባስቶት መቶ ኪሎ የሆነ ሰው እንደዛው ማለት ነው። ያንን የሚያክል ግራም ፕሮቲን በቀን ውስጥ ማግኘት ካልቻላችሁ ጡንቻችሁ የሚገነባበትን ወይም ደግሞ የጡንቻችሁን መጠን ይዞ የሚቆይበትን የፕሮቲን መጠን ወይም ልኬት ስለሚያጣ ምን ይሆናል ማለት ነው ጡንቻችሁ እየቀነሰ እየቀነሰ ያልቃል ያ ማለት ደግሞ ሊትራሊ እንድታደርጉ እንድታረጁ ያልፈለጋችሁት ውጤት በሰውነታችሁ ላይ እንዲኖር ያደርጋል ማለት ነው ሌላኛው የደም የስኳር መጠንን በመጨመር ላይ በጣም ጥሩ የሆነ አስተዋጽኦን ስለሚያበረክቱ ነው ይኸውላችሁ አላስፈላጊ ውፍረትና የስብ ክምችት ሲመጣ ብዙ ጣጣዎችን ነው ይዞባችሁ የሚመጣው። አንደኛው ለምሳሌ የደም ቧንቧችሁ እንዲዘጋ ያደርጋል። በዛ ምክንያት እንግዲህ የልብ በሽታ እንዲመጣ ያደርጋል። የስኳር በሽታ እንዲመጣ ያደርጋል። ምክንያቱም ሰውነታችሁ አላስፈላጊ የሆኑ የኢንሱሊን ስፓይኮች ወይም የኢንሱሊን ጭመራዎችን በተደጋጋሚ ሲያደርግ፣ ሰውነታችሁ ምላሽ መስጠት ያቆማል። ያ ደግሞ መልሶ ደግሞ ወደ ኩላሊት በሽታ ምናምን ይወስዳችኋል። አይናችሁ ላይ ሕመም እንዲኖር ያደርጋል። ምክንያቱም የደም የስኳር መጠን መመጠጥ ካልቻለ እነዛ ስኳሮች ወደ የደም ስራችን ወደ ቀጫጭን ቱቦዎች ሲሄዱ በጣም ከፍተኛ የሆነ ዳሜጅን ስለሚያመጡ ወይም ደግሞ ስለሚፈጥሩ ማለት ነው። የጥርስ መሸራረፍ ምናምን ይመጣል። የደም ግፊት ይመጣል። ብዙ ጣጣዎችን ይዞ ይመጣል። አሁን ፕሮቲን ከእነዚህ ነገሮች ውስጥ አብዛኛውን ነገር ብሎክ ያደርግላቸዋል። የመጀመሪያውና ዋነኛው እንዲሁ በጣም መጥፎ የሚባለው ስኳር፣ ምክንያቱም ሁሉንም ስለሚነካካ ማለት ነው። ስኳር እንግዲህ አንደኛው የመምጫ ወይም ደግሞ የመፈጠሪያው ኬዝ ወይም ምክንያት ምንድን ነው ካላችሁኝ፣ ጀስት አላስፈላጊ የሆኑ የካርቦሃይድሬት ምርቶችን በመጠቀምና ኢንሱሊናችን ቶሎ ቶሎ ቶሎ ቶሎ ቶሎ ቶሎ ስፓይክ እንዲያደርግ በማድረግ ምክንያት ነው። ወይም ደግሞ ቶሎ ቶሎ ከሚገባው መጠን በላይ እንዲፈጥን ስለሚያደርግ ነው። ይሄ ማለት ለምሳሌ ሰውነታችን ውስጥ ሲምፕል ካርቦሃይድሬቶችን ለምሳሌ እንደ ዳቦ፣ ፓስታ፣ ሩዝ ምናምን ተመገብን እንበል። ስንመገብ የደም የስኳር መጠናችን በአንዴ ከፍ ይላል ሲል ያንን ወደ ደም ወደ ሴላችን እንዲገባና የደም የስኳር መጠን ተቀንሶ የደማችን የስኳር መጠን እንዲስተካከል ሬጉሌት እንዲያደርግ ሰውነታችንን ምን ያደርጋል? ኢንሱሊንን ያመነጫል። ኢንሱሊን ከፓንክሪያስ ሲመነጭ ወይም ከጣፊያ ሲመነጭ ያንን ስኳር እንደ ቁልፍ እየከፈተ ወደ ምን ውስጥ ይከተዋል ማለት ነው፣ ወደ ሴላችን ውስጥ ይከተዋል። ግን ካርቦሃይድሬቶች ቶሎ ይጨምሩና ወደው ይቀንሳሉ፣ ቶሎ ይጨምሩና ወደው ይቀንሳሉ። ኢንሱሊን ይመረታል ብዙ። ከዛ አብዛኛው ቶሎ ገብቶ አልቋል። ስለዚህ ይሄንን ሰውነታችን እንደ ተሳሳተ አላርም፣ እንደ ፌክ አላርም እየቆጠረው ይመጣና፣ ኢንሱሊኑ ሴሉ ለኢንሱሊኑ ምላሽ መስጠት እያቆመ ይመጣል፣ ወይም ቤታ ሴል የምንላቸው በጣም ይሰለቻሉ ይዳከማሉ። በዚህ ጊዜ ሰውነታችን ኢንሱሊን ሬዚስቲቪቲ ወይም ደግሞ ኢንሱሊንን ይሄ የመታገል የመቋቋም አቅምን እያዳበረ ይመጣል። የዛኔ ታይፕ ቱ ዲያቤት ወይም አይነት ሁለት የስኳር በሽታ ይፈጠራል ማለት ነው። ግን አንድ ሰው ፕሮቲን በሚመገብበት ሰዓት ላይ ቶሎ የደም የስኳር መጠንን ከፍ ስለማያደርጉ ቀስ ቀስ ቀስ እያሉ እየተንጠባጠቡ ስለሆነ የሚመጡት ሰውነታችን በከፍተኛ ሁኔታ ምን እንዳይል ያደርጓል እንዳይጎዳ በዛ ነገር ያደርጓል ስለዚህ ኢንሱሊን በከፍተኛ ሁኔታ እንዳይመረት ያደርጓል። ቀስ እያለ ነው ወደ ደማችን የሚገባው፣ ቀስ እያለ ነው ኢንሱሊን የሚመረተው፣ ቀስ እያሉ ሴሎቹ ደግሞ ያስወግዳሉ። ስለዚህ ምንድን ነው እናት ጤና አገር ጤና ምናምን እንደሚባለው ኢንሱሊን ጤና፣ ሰውነታችንም ጤና እየሆነ ይመጣል። ስለዚህ ሁልጊዜ ከማዕዳችን ወይም ከምግባችን ከፍተኛ የፕሮቲን ይዘት ያላቸውን ምግቦች አለማስወገድ፣ እነሱን በደንብ አድርጎ ኤክሰርሳይዝ ማድረግ፣ እነሱን በደንብ አድርጎ መጠቀም እጅግ በጣም አስፈላጊ ነው። እዚህ ጋር እንግዲህ ምናልባት የሪህ በሽታ ወይም የዩሪክ አሲድ ኮንቴንት ካለባችሁ የተመረጡ ፕሮቲኖችን ብቻ ነው መመገብ ያለባችሁ። ከሱ ጋር የተያያዘ ደግሞ በቀጣይ ቪዲዮ ፈቃደኛ ከሆናችሁም ይመጣ ይሆናል። ለማንኛውም ቤተሰቦች ስለተከታተላችሁኝ፣ ስላዳመጣችሁኝ ከልብ ከልብ አድርጌ አመሰግናችኋለሁ። መልካም ጊዜ ይሆንላችሁ። ባባይ